ሰላም ጤና ይስጥልኝ። ይሳቅ ለገሰ ይዝን ነው ልጅ ነኝ። አብራችሁን ቆዩ። ዛሬ ደግሞ አንድ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይሄን ቪዲዮ ምንድነው ካላችሁ፣ ብዙ ሰዎች ስለዚህ ነገር ስታወሩ ነበር እንደዚህ ዓይነት ፊቸር ስልካችን ላይ ቢኖር ስልካችን ላይ እንዲያ ዓይነት ነገር ቢኖር በጣም ታደየ ምናምን የሚባል ነገር ሰምቻለሁ ማለት ነው። እንግዲህ እሱን እንደዛ ሲሉ ሲያወሩ ሰምቼ በስልኬ ላይ ፈልጌ ያገኘሁት ሴቲንግ ነው ማሳያችሁ ማለት ነው። እሱ ምንድነው ለምሳሌ እናንተ ስልካችሁን ሰው ሊጠይቃችሁ ይችላል። እስኪ አንዴ ስልክ ስጠኝ፣ ቲክቶክ ማየት እፈልጋለሁ። ስልክ ስጠኝ ፎቶ ያደርጋሉ ብሎ ሲያወሩ ሰምታችሁ ሊሆን ይችላል ማለት ነው። ለምሳሌ ከእናንተ ላይ ልጃችሁም ሊሆን ይችላል፣ ሌላም ወጀጃቸው ሊሆን ይችላል። ስልካችሁም ከእናንተ ላይ ተቀብሎ ያ የተቀበለበትን ምክንያት ከጠይቃችሁት በኋላ ቲክቶክ ለማየት ነው ይላል። እናንተ ደግሞ ሌላ ፋይል እንዳያይባችሁ ቲክቶክ ብቻ እንዲያይ አርግታችሁ መስጠት ትችላላችሁ። ይሄ ማለት እንዴት ከቲክቶክ ውስጥ ወደ ፋይል ቢመለስ ስጥ የሚባል ሀሳብ አለ አይደለ? እናንተ ደግሞ ቲክቶክ ውስጥ ከገባ በኋላ ከቲክቶክ ውስጥ እንዳይወጣ ማድረግ ትችላላችሁ ማለት ነው። ምንም ወደኋላ ቢመልስ ወደኋላ መልሳለሁ ቢልም ምንም ማድረግ አይችልም። ስዊች ኦፍውን ወይ የኛውን ፓወር በተናንም ቢነካትም ምን ያረጋል? ሎክ አረግም ማለት ነው። ይሄ ማለት ደግሞ ሌላ መንገድን ቢያገኝ እሱ እንዴት መውጣት እንደሚችሉበትም መንገዱን ራሱ ከዛ ውስጥ እንዴት ያንን ሲስተሙን ቢያቀራሱ ምን ያረጋል ማለት ነው ስልኩ ራስ በራሱ ኦፍ ያደርጋል ማለት ነው። እናንተ ከዛ ውስጥ እንዳይወጣ እርግታችሁ ከሰጣችሁ በኋላ እሱ ደግሞ ቢያውቅ እራሱ ከዛ ውስጥ ቢወጣ ስልኩ ይቆልፈዋል ማለት ነው። ያኔ ምን ያደርጋል ማለት ነው፣ ወይም ፓተርን ወይም ፊንገር ፕሪንት ይጠይቃል። ያው ፓተርኑን ከነገራችሁ ነው እንጂ ፓተርኑን ካላወቀ ምንም አድርግ አይችልም ማለት ነው። ስለዚህ ቲክቶክ ብቻ አይቶ ይመልስላችሁ። ይሄ ደግሞ ምንድነው የምናደርገው ያን የቲክቶክ አፕሊኬሽን ወይም የሌላን ወይም የዩቱብ ወይም የፎቶ ብቻ ብቻ ወይም ለመደወል ከሆነ ለመደወል ብቻ እንዲያደርግ እንዲጠቀም አስደረግ ትችላላችሁ። ይሄ ማለት ደግሞ ፒን ነው የምታደረጉት ማለት ነው። ያን አፕሊኬሽን ተራ እንዴት ነው ፒን የምናደርገው የምትሉት ነገር ካላችሁ አሁን አሳያችኋለሁ ነው ከዛ በፊት ግን ይህን ቻናሌን ሰብስክራይብ አድርጉ። ለዚህም ቻናል ደግሞ አዲስ ያልሆናችሁ ካላችሁ ከዚህ በፊት ሰብስክራይብ ያደረጋችሁ ካላችሁ ይህን ቪዲዮ ላይክ በማድረግ እንጀምራለን። ይመቻችሁ። ተከተሉኝ እንግዲህ መጀመሪያ እዚ ያና አቶ ላይ ሰርች ባሯ ላይ ትሄዳላችሁ። ያው ሴቲንግ ውስጥ መግባት ትችላላችሁ። መጀመሪያ የምታበሯ ሴቲንግ አለች። እዚ የሰርች ቦታ አንድ ክሊክ ታደርጉና ሰርች የምታረጉን ነገር አለ። ምን ብላችሁ ሰርች ታረጋላችሁ? ፒን ታረጋላችሁ። ምንም ነገሩ ፒን ነው ማለት ነው። አፕሊኬሽኑ ፒን በማድረግ የራሳችሁንን እንትን መጠበቅ ትችላላችሁ ማለት ነው። የወዝች ጋር ይሄው፣ እናች ፒን የምትለውን አያችሁ። እኔ ኦልሬዲ አድርጌዋለሁ፣ እጠቀማለሁ። አዘር ሴኩሪቲ ሴቲንግ ነው የምትባለው። ፒን አፕ ነው አፕሊኬሽኑ። ያንን አን አፕን ፒን በማድረግ ከዛ አፕ ማውጣት እንዳትችሉ ማድረግ ትችላላችሁ ማለት ነው። እቺ ኦፍ ነው የምትሆነው እናንተ ጋር፣ ካልተጠቀማችሁት እቺን ኦን ማድረግ ትችላላችሁ ማለት ነው። እቺን ኦን ካረጋችሁት በኋላ ለምሳሌ እዚህ ውስጥ ነክቼ ላሳያችሁ፣ ዝርዝሩን የአፕሊኬሽኑን ማለት ነው። እቺ ነች እቺኛዋ አፕሊኬሽን ማለት ነው። እንግዲህ እዚህ ስትገቡ እዚህ ሴቲንግ ውስጥ ይሄኛው ተርስት ኤጀንት ከሚለው በታች ስር ፒን አፕ የሚለው ምን ሆኖ ነው ያለው ማለት ነው? ተዘግቶ ነው ያለው። እናንተ ደግሞ ምታረጋላችሁ? ኦን ታረጋላችሁ። ስለ ፒን አፕ ደግሞ ተጨማሪ መረጃ ከፈለጋችሁ እዛው ክሊክ ታረጉና ታያላችሁ ማለት ነው። ይሄንን ፒንን ኦን ስታረጉት የምታገኛቸው ነገር የምትጠቀሙ ነገር ምንድን ነው? ቱ ፒን አን አፕ ዘ ስክሪን። ይሄንን ፒን አፕ ስታረጉ አንደኛ ተርን ኦን ፒን አፕ ይሄኛውን መክፈት አለባችሁ ይሄንን ማብራት አለባችሁ። ሁለተኛ ደግሞ ኦፕን አን አፕ አፑን ትከፍታላችሁ። ምን ልታደረጉት ማለት ነው ቲክቶክ ለማየት ሲፈልግ ያ ሰው ቲክቶክ ውስጥ ገቡና ያን መጀመሪያ ምን ማድረግ አለባችሁ ይላል። እችኛዋን ፒን የምትለዋን እዚህ ጋር ኦን አድርጉ ይላል። ሁለተኛ እናንተ ደግሞ ያ የፈለገው ሰው እናንተ ከእናንተ ሊቀበል ያለው ሰው፣ ለምሳሌ ቲክቶክ ነው ንበል ቲክቶክ ሊያ የፈለገ ሰው ቲክቶክ ውስጥ ትገባላችሁ። ኦፐን አናፕ ያናፕ ትከፍታላችሁ። ከዛን ደግሞ ምን ታረጋላችሁ? ከከፈታችሁ በኋላ ታብዘ ሪሰንት በተን፣ ሪሰንት በተኗን ተጫናላችሁ ማለት ነው። ይሄ ማለት ሪሰንት በተኗ ስትጫኑ ጊዜ እንደዚህ የሚያመጣውም ማለት ነው። ልክ እንዲህ ከተጫናችሁ በኋላ እንደዚህ አሁን ባሳያችሁ መልኩ ካመጣላችሁ በኋላ ኦር ኢፍ ዩ አር ዩዚንግ ጌስቸር ስዋይፕ አፕ ፍሮም ዘ በተን ስሪ እንደ ሆልድ ነው ይሄኛው ለማውጣት ማለት ነው። ይ ከስ ለጣትእዚህድግ ትችላላችሁ። ከዛን አራተኛ ላይ ዘ ሴሌክት ዚስ ማለት ነው። ይሄንን አን ፒን ለማድረግ ከፈለጋችሁ በኋላ ምን ታደርጋላችሁ? ይል ሰንት በተኑ ተጫናችሁበእንዚ በኋላ ሚንላልመላይ እያነበብኩላችሁ ታብ the icon above the app ይሄ የአፕሊኬሽኑን አይካን ተጫኑ ይላል። አናት ላይ ያለችው እችን አይካን ማለት ነው። ለምሳሌ እዚህ ሴቲንግ ውስጥ ገብቻለሁ። ከዚህ ሴቲንግ ውስጥ እንዳልወጣ በአረግ እችን ሴቲንግን አንዴ ታብ አረጋታለሁ። እችን ታብ ካረኩ በኋላ ምንድን ነው የሚፈጠረው? ከዛ ዘ ሴሌክት ፒን ዚስ አፕ የሚለውን አማራጭ ተመርጣላችሁ ነው። እስኪ ለምሳሌ እዚህ ጋር ክሊክ አድርጌ ልመልከት እናያለን። ይኸው ክሊክ አረኩት። ከዛ ማ ክሊክ አረኩት በኋላ ምን ይላል? ዘ ሴሌክት ፒን ዚስ አፕ የሚል ይኸውና ፒን ዚስ አፕ የሚል ፒን ዚስ አፕ የሚለውን ጽሑፍ ምረጥ ነው የሚለው ማለት ነው። ከዛን እዚ ማለት ነው ነው እዚ ጋር አንዴ ኦኬ። ከዛን ከዚህ አፕሊኬሽን ውስጥ ማውጣት አልችልም ማለት ነው። እዚ ሴቲንግ ውስጥ ያለው ከዚ ከሴቲንግ ውስጥ ምንም ከዚ ውስጥ ማውጣት አልችልም ማለት ነው። ምንም ባደርግ ወደኋላ ብመለስ ምንም ባደርግ ማውጣት አልችልም። ይውኸው ከስር ያለውን ንባብ ካያችሁት፣ እዚህ ከስር የሚፈጠረውን ንባብ አያችሁት? እዚህ ጋ ያለችዋን አሁን አንብቡት። ምን ይላል? ቱ አምፒን ዚስ አፕ ስዋይፕ አፕ እንደ ሆልድ። ስለዚህ ይሄኛው አምፒን ለማድረግ መጀመሪያ ፒን ሆኖ ነው ያለው። ይሄን አፕሊኬሽን አምፒን ለማድረግ ምን አድርጉ ነው የሚለው የምትጠቀሙ ጌስቸር ይለያያል። ለምሳሌ እኔ ከአናት እንዲህ ስዋይፕ ነው የማደርገው። የእናንተ ግን በዛ በበተኖቹ ሊሆን ይችላል፣ ጌስችራችሁ ባር ናቪጌሽን ሊሆን ይችላል። እኔ ግን ጌስቸር እየተጠቀምኩ ነው። ጌስቸር የምትጠቀሙ ከሆነ እንዲህ ከሳይድ እንዲያርግታችሁ የምትቀይሩ እንዲሆን ታደርጉ። ወደዚህ ወጡ ስትሉ ደግሞ ከዚህ ወደላይ እንዲስክሮር የምታደርጉ ከሆነ ምን አድርጉ ይላል። እኔ በሱ ስለሆነ የእኔ ናቪጌሽን ባር ምን ያደርጋል፣ ይህን ስዋይፕ እንደ ሆልድ ነው የማደርገው ወደላይ ከፍ አርግቼ እና ጫን እለዋለሁ። መሆን ለመውጣት ከእዚያው ለምሳሌ ይሄንን ከእዚህ አፕሊኬሽኑ መውጣት አልችልም፣ ምንም ማድረግ አልችልም። እዚህ ውስጡ ነው መመላለስ የምችለው እንጂ ከእዚህ ከሴንት ግን ማውጣት። ስለዚህ ምን ማረግ አለብኝ? ወደ ላይ አርግቼ ጫን ማረግ አለብኝ። አሁን ይህ ሲፈጠር ተመልከቱ። እዚህ ጋር ደግሞ አንዴ ሴትንግ ላሳያችሁ፣ ከእዚህ ሳልወጣ አስክ ፎር ፓስዎርድ ቢፎር አምፒንግ። አምፒንግ ሳረግ ጊዜ ፓስዎርድ እንዲጠይቅ ከፈለክ ይሄን ኦን አርግ ነው የሚለው። አለበለዚያን እንዲህ ኦፍ ካረኩት ሰውዬው እንዴት ከእዚህ ውስጥ እንዲወጣ ማረግ ካወቀ ራሱ አምፒንግ ካረገ በኋላ አይቆልፍም ስልኩ ማለት ነው። ይከፍትለታል። ከዛ ይሄን ፈለገስ መሄድ ይችላል። ግን ደግሞ የሚያውቅ ሰው ሊኖር ይችላል ይሄንን ሴቲንግ እንዴት መውጣት እንደሚችል። ያኔ ደግሞ ይሄን ኦን ታረጋለ። አምፒን ስናርገው አውቶማቲክ ምን ያደርጋል? ሎክ ያርጋል፣ ስክሪን ማለት ነው። አምፒን አርግ ይችላል። ሳያችሁ፣ አሁን ወደ ላይ ስዋይፕ እንደ ሆልድ ነው ማረገው ማለት ነው። ሳብ ጫን። አያችሁት፣ ሎክ ስክሪን አረገ ማለት ነው። ስለዚህ አሁን አጣ እኔ አሁን በ ፓስወርድ ያለው ፓስወርድ አስገባ ነው የሚለኝ እና አሁን በፊንገር ፕሪንት ይከፍተዋለሁ ማለት ነው። ስለዚህ እንደዚህ ይጠይቃቸዋል ማለት ነው። እስኪ ሌላ አፕሊኬሽን ውስጥ ገብቼ ላሳያችሁ። ለምሳሌ እስኪ ቲክቶክ ውስጥ ገብቼ ላሳያችሁ። ና ቲክቶክ እንዲጠቀም አረኩ። ከዛን ቲክቶክ ውስጥ ከገባው በኋላ ምን አረጋለሁ ሪሰንትሊ በተናን እንናካታለን። እንዲህ ስንናካ ሪሰንትሊ በተን ይሄ ይመጣል። ከዛን አባቭ ዘ ሪሰንት ዘ አይከኑን የአፕሊኬሽኑ አይከን አናቶ ላይ ያለችው አንቺን አንዴ ክሊክ እናረጋለን። ከዛን አራተኛ ላይ ካስታወሳችሁ ምን ሴሌክት ዘ ፒንዚስ አፕ የሚለውን ምረጡ፣ ይላል ከዛ ይሄኛውን ፒን የሚለውን ትመርጣላችሁ። ኦልሬዲ ምሆኗል አፕ ፒንድ ሆኗል ማለት ነው። በቃ ፒንድ ሆኗል። አፕን ማርክ ካፈለጋችሁ ሷይፕ እንዳ ሆልድ አድርጉ ነው የሚለው ማለት ነው። ስለዚህ አሁን ከዚህ ውስጥ ማውጣት አይችልም ማለት ነው። እዚሁ ቲክቶክ ውስጥ ነው መመላለስ የሚችለው። ቲክቶክ ውስጥ ግን የራሳችን ፕሮፋይል ማየት ይችላል፣ አፕሎድ ማድረግ ይችላል፣ እዚህ ኢንቦክስ መግባት ይችላል። ፍሬንዱ እዚያ አለ። በቃ ቲክቶክ ላይ ያለውን ሴትንጎችን አክሰስ ማድረግ ይችላል፣ ግን ከዚህ ውስጥ ማውጣት አይችልም። ይሄውን ለማውጣት ስሞክር ምንም እምቢ ይላል። አፕሊኬሽን አምፒን ነው ነው ማለት ነው። ከዚህ ውስጥ ለማውጣት ስፈልግ ይኸው ከስር እንደዚህ ለመውጣት ከፈለክ ስዋይፕ እንደ ሆልድ አድርግ ነው ማለት። ስለዚህ ስዋይፕ እንደ ሆልድ ሳርግ ደግሞ ሎክ ያረገዋል ስክሪን አያችሁ። ስለዚህ እንደዚህ አርግታችሁ የናንተ ነው መረጃ ወይም ምን እናንተ ዶክመንት እንደዚህ መጠበቅ ትችላላችሁ ማለት ነው። እውነት የቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳ። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቅርቡ ምክንያቱም በቅርቡ አንድ ሺ መግባታችን አይቀርም። ይመቻችሁ በሌላ ቪዲዮስ ከምንገናኝ ጊዜ መልካም ጊዜ ባይ ቺስ